ልብህ ከተሰበረ ምናምን የሚላቸው ደግሞ የመቼ ነው? ደግሞ ያ ና ላይ ለቀቀው። እሱ እይ እግዚአብሔር ቤት እንትን ብገባ ሸክላ ጠጋኙ ብገባ የለም ነው። እኔ ዛሬ ለምሳሌ እናንተ ብላችሁ ተቀመጡ፣ ቀናችሁን አታበላችሁ። ያው እኮ እራሱ እንደዚህ እያንሱ እንቀጠቀጥነው እነሱ አንጦፈ የሚለኩሱት።

ከለቀቁለቀቁ ከለቀቁ እነ ቲጂን እረግጣለሁ። ቲጂ እኮ ሁልጊዜ ማማረት ነው ስራው። ችግር የለውም። ወደ ጀርበሻ ሁሉ ጊዜ ነው። ሰብለው እነሱ የሚሰሩት የተለያየ ነው። ሁል ጊዜ ዛሬ በደስ በሚል ሁነሽ ነው ይመጣሉ ስትይ እነሱ የሆነ ነገር ሆነው ይመጣሉ። እነሱ አንቺ ደግሞ ውስጥ ጠበቂ፣ እነሱ ደስ ብሏቸው ይመጣሉ። ብቻ ይምጡ። ነገ ተጀመሩ የሚ ዛሬ ያላችሁ ሰዎች

ጣሪ እኔ ምልሽ፣ እኛ ፕሮፋይል የምናደርገው ወዴ ናቸው ፈእዴን ነው አደል የምናደርገው። ግን አንዳንዴ ሰዎች ፕሮፋይል ያደረጉ ሰዎች አይወዷቸውም ይልሻል። እኔ አንዳንዴ ያስጠላኝና ልቀይረው። እንደ እኔ ራሴን ባረግ የባሌን ባረግ ማንም የሚነካኝ የለም። ዘመድ ያጣን ይመስል እነሱን የለጠፍ ነው እኮ እኛ ወዴ ናቸው ፈእዴ ናቸው። ግን አንዴ አንዱ በጣም ያናድሻል። በእናትሽ ያደረገው ሁሉ አይወዳቸው የሚሉሻል። ባይወዷቸው ለምን ያደርጓቸዋል? ፎሎ አሁን መቶ ምን ያደርጋል? እንደው ምን ገብቶ ፎሎ ጠቅሟቸዋል? እኔ ይሄ ነው። አዎ እኔ ራሴ ከሆነ ለምን ይደረጋል? ለመመሳሰል ምን አስፈለገ? ምን ጥቅም ሊጠቀም ምን ጥቅም ሊገኝ መመሳሰል ምን አስፈለገ ነው። እና አንዳንዴ እንደዛ ስል ቀይር ቀይር ነው፣ በእውነት ነው የሌላ ሌላ ሰው ነው አይደለም። በሽተኛው ሰው ጥሩ ነው፣ ምን ችግር የለም